አንድ ውሻ ጠዋትና ማታ በጌታው መቃብር ላይ መዋልና ማደሩ ብዙዎችን ቢያስገርምም ምክንያቱ ምን እንደሆነ ባወቁ ጊዜ እጅግ ተደነቁ። የቀብር ስነ ስርዓቶች ለሚታደሟቸው ሰዎች በሙሉ እጅግ አሳዛኝና ልብ ሰባሪ ወቅቶች ናቸው። ነገር ግን ብቻቸውን ለቀሩት እንስሳቶችስ? ብዙውን ጊዜ ጌቶቻቸው ወይም አሳዳጊዎቻቸውን በሞት የተነጠቁ ውሻዎች እጣፈንታቸው የሚሆነው በሌሎች ዘመዶች መወሰድ አሊያም እንስሳት ማሳደጊያ ውስጥ መግባት ነው። ይሁን እንጂ በዚህ ታሪክ ውስጥ የሚገኘው ውሻ ያደረገው ነገር ከዚህ እጅግ የተለየ ነው። ሰርጀንት በአካባቢው ያሉትንና የተዋወቃቸውን ሰዎች ሁሉ አብዝቶ የሚወድ የጀርመን ሼፐርድ ውሻ ነበረ። ይህ ውሻ በመጀመሪያ አገልግሎቱ የጀመረው የፖሊስ ውሻ ሆኖ ሲሆን ጌታውም የ32 ዓመቱ ኦፊሰር ኢያን ነበረ። ኢያን ሰርጀንትን ሲተዋወቀው ገና ፖሊስነቱ ከጀመረ ገና ጥቂት ዓመታትን ብቻ ቢያስቆጥርም፣ ነገር ግን በካኒን ዲፓርትመንት ውስጥ መስራት የምንጊዜም ምኞቱ ነበር። እናም በዚህ ህልሙ ላይ ታማኝ ጓደኛውን ሲተዋወቅ የነበረው ደስታ ይህ ነው የሚባል አልነበረም። ያንና ሰርጀንት ገና ከመተዋወቃቸው ብዙ መላመድ ያላስፈልጋቸው ሲሆን አንዳቸው የአንዳቸውን ባህሪ በመረዳት በአጭር ጊዜ ውስጥ የማይነጣጠሉ ጓደኛሞች ለመሆን በቁ። ያንና ሰርጀንት በስራ ቦታቸው ላይ ረጅም ጊዜን አብረው የሚያሳልፉ ሲሆን ከመላመዳቸውም የተነሳ የጀርመኑ ሼፐርድ በአጭር ጊዜ ውስጥ ከያን ጋር አብሮ መኖር ጀመረ። እናም ከመቼውም ጊዜ በበለጠ አብሮ መኖር ጀመሩ። በኋላ ምንም አይነት ምልክት መስጠት ሳያስፈልጋቸው ከሰውነት እንቅስቃሴያቸው ብቻ በመነሳት አንዳቸው አንዳቸውን መረዳት ጀምረው ነበር። ነገር ግን ጊዜያት ባለፉ ቁጥር ያን ሰርጀንትን ልክ እንደ ስራ አጋሩ ብቻ ሳይሆን ልክ እንደ ቤተሰቡ አባል ይወደው ጀመር። ሁለቱ አጋሮች አብሮ በረፍትም ሆነ በስራ ጊዜያቸው የማያደርጉት ነገር የሌለ ሲሆን፣ አብረው ሶፋ ላይ ከመተኛት እስከ ረጅም ጉዞ ማድረግ ድረስ ጊዜን እያሳለፉ ነበር። ሰርጀንት ስራ በማይኖረው ሰዓት ወዲያው እየሮጠ ወደ ጌታው የሚመጣና የሚላፋው ሲሆን እያንም ለታማኙ ውሻው በቻለው አቅም ፍቅሩን ያሳየው ነበር። ከእለታት በአንድ ቀንም ኢያንና ሰርጀንት በፓትሮል መኪና ውስጥ ተቀምጠው ሳለ በሬዲዮ መነጋገሪያው በአካባቢያቸው አንድ የዘርፊያ ወንጀል እየተፈጸመ መሆኑን የሚያመላክት መልእክት ይደርሳቸዋል። ኢያንም ልክ መልእክቱ እንደደረሰው ሳይረኑን በማብራት በፍጥነት ወደ ቦታው ይከንፍ ጀመር። ኢያን በሬዲዮ መነጋገሪያው እንደተነገረው ከሆነ እያመራ ያለው ዝርፊያን እየፈጸሙ በነበረበት ወቅት በቤቱ ባለቤት እጅ ከፍንጅ የተያዙትን ሁለት ተጠርጣሪዎችን ለማግኘት ሲሆን፣ ኢያን ወደ ስፍራው እንደደረሰም ሁለቱ ተጠርጣሪዎች ከስፍራው ለማምለጥ ሙከራን ሲያደርጉ ያገኛቸዋል። በማምለጣቸው የበገነው ኢያንም ሁለቱን ወንጀለኞች ለመያዝ ከኋላቸው እየነዳ ያሳደዳቸው ጀመር። ነገር ግን ለትንሽ ወደ እነሱ ከመድረሱ በፊት ሁለቱ ሰዎች በአቅራቢያቸው ወዳለ ቁጥቋጦ በመግባታቸው ኢያን መኪናውን በማቆም ተከትሏቸው ይገባል። ለስፍራው ቅርብ የነበረው የፖሊስ አባል በወቅቱ ኢያን ብቻ በመሆኑ ወደ ቦታው ቀድሞ የደረሰውን እርሱ ነበር። እና ይህ ማለት በቦታው እየጮኸና እየተከተለ ያግዘው ከነበረው ሰርጀንት ውጪ በዚያ ቦታ ሊያግዙ የሚችል አንድም የፖሊስ አባል አልነበረም። ያን ሊያግዙ የሚችል ሰው ባለመኖሩና ወንጀለኞቹ ስለያዙት መሳሪያ አንድም የሚያውቀው ነገር ባለመኖሩ ምክንያት ተከትሏቸው መግባት እንደሌለበት ቢያውቅም፣ ነገር ግን እነዚህ ሁለት ወንጀለኞች በዚህ ሁኔታ በሰላም አምልጠው ሌሎች ንጹሐን ዜጎችን እንዲጎዱ አልፈለገም ነበር። ስለዚህም ያን ጥልቅ ትንፋሽን በመውሰድና ውሻውን ወደ ራሱ በመጥራት ይህንን አደገኛ የሆነ ጉዞ ማድረግ ጀመረ። ኢያን በትላልቅ እንጨቶች ወደ ተሞላው ጫካ የሁለቱን ወንጀለኞች ዱካ እያነፈነፈ የሚጓዘውን ሰርጀንትን ተከትሎ መጓዝ ጀመረ። በድንገትም ኢያን ከወንጀለኞቹ አንዱ የሆነው ሰው የሚሰማው ሹክሹክታ ወደ ጆሮ ደረሰ። ኢያንም ውሻውን አደጋ ውስጥ ያለመክተት ሲል ባለበት እንዲቆም ምልክት ከሰጠው በኋላ ሽጉጡን በማውጣት ቀስ በቀስ መጠጋት ጀመረ። ነገር ግን ያን ወደ ወንጀለኛው በመጠጋት ላይ ሳለ በድንገት ሰውየው ብቻውን መቆሙን ተረዳ። እናም ሁለተኛውን ወንጀለኛ ፍለጋ ወደ ኋላ ለመዞር ሲሞክር በድንገት አንድ ኃይለኛ የህመም ስሜት ከጎኑ ላይ ይሰማዋል። እንደፈራውም ከኋላ በመምጣት ጎኑን በቢላ ወግቶ ጉዳት ያደረሰበት ሁለተኛው ወንጀለኛ ነበር። ጌታው አደጋ ውስጥ መሆኑ የተሰማው ሰርጀንት በፍጥነት ወደ ቦታው በመድረሱ በቦታው ያገኘውን ሁለቱን ወንጀለኞች ማጥቃት ይጀምራል። እንደደረሰም ጌታውን እየወጋው ሰው ዘሎ በመንከስ የቱንም ያህል ሊከላከል ቢሞክር እንኳን አጥብቆ ይዞ ማጥቃት ይጀምራል። ነገር ግን ጓደኛውን ለማስጣል ዘሎ በመካከላቸው በገባው ሁለተኛ ወንጀለኛ የተነሳ ሰርጀንት ጉዳትን ካስተናገደ በኋላ በመጨረሻም ሁለቱ ወንጀለኞች ከውሻው ተላቀው ሌሎች ፖሊሶች ከመድረሳቸው በፊት ያመልጣሉ። ሰርጀንት የራሱን ጉዳት ዋጥ አድርጎ ወደ ኢያን ቢሮጥም ነገር ግን በደረሰ ጊዜ ኢያን ላይ የደረሰው ጉዳት እጅግ አስከፊ ነበረ። ሰርጀንትም ጌታውን ለማዳን ሲል እየጮኸ እርዳታን ለማግኘት ይሞክር ጀመር። ከጥቂት ደቂቃዎች በኋላ በቦታው የደረሱት ፖሊሶች ሁለቱን የተጎዱትን የፖሊስ አባላት ይዘው ወደ ሕክምና ቢያመሩም እጅግ በሚያሳዝን ሁኔታ ኢያን ካደጋው ሊተርፍ አልቻለም። እንዲያ የወደው የነበረውን አሳዳጊውን በድንገት የተነጠቀው ሰርጀንትም ከዚያን ጊዜ በኋላ ወደ ድባቴ የገባ ሲሆን ባለፈው ህይወቱ ተግባቢና ተወዳጅ የነበረ ውሻ ከሰው ተገሎ መኖር ይጀምራል። ከዚያን ጊዜ በኋላም በነበረበት የአእምሮ ሁኔታ የተነሳ ሰርጀንት በፖሊስ መስሪያ ቤት ውስጥ አገልግሎት መስጠት ባለመቻሉ ምክንያት ቀሪው የህይወት ዘመኑን በደስታ መኖር ይችል ዘንድ ከኢያን ቤተሰቦች ጋር እንዲኖር ይደረጋል። እናም ሰርጀንት ለኢያን ቤተሰቦች ከተሰጠ በኋላ የኢያን የመቃብር ስነስርዓት የሚካሄድበት ቀን ይደርሳል። በቀብር ስነስርዓቱ ላይም የኢያን አስክሬን ወደ መቃብር እየወረደ ባለበት ሰዓት ሰርጀንት ልክ ጌታውን ተነሳ እያለ በሚመስል ሁኔታ እየጮኸ ይጠራው ጀመር። ነገር ግን ይሃል ላይ መለስ ሄዷል። የቀብር ስነ ስርዓቱ እንደተጠናቀቀም የአንድ ቤተሰቦች ወደ መኪናቸው እያመሩ በነበሩበት ሰዓት ባለቤቱ ሼሊ ሰርጀንት አብሯቸው አለመሆኑን ተረዳች። የላይ የቤተሰብ አባላቸውን ማጣት ያልፈለገችው ሼሊም ወደ ኋላ ተመልሳ የያን የልብ ጓደኛ የሆነውን ሰርጀንትን ያፈላልገት ሳለ ሰርጀንት በያን መቃብር ላይ ተኝቶ ታገኘዋለች። ምንም እንኳን ሼሊ ሰርጀንትን ከመቃብሩ ላይ ተነስቶ አብራት እንዲመጣ ለማድረግ ብትሞክርም የቱም ያክል ኃይል ሰርጀንትን ከመቃብሩ ፈቀቅ ሊያደርገው አልቻለም። ሼሊ ወደ እርሱ በመጠጋት አንገቱ ላይ ያለውን ገመድ በመጎተት ልታስነሳው ብትሞክርም፣ ነገር ግን ሰርጀንት ያለ ልማዱ መጮህ ጀመረ። በዚህም ጊዜ ማንም ሰው ከጌታው መቃብር ላይ ሊያስነሳው እንደማይችል ግልጽ ነበር። በዚህም ምን ማድረግ እንዳለባት ያላወቀችው ሼሊ በነጋታው መታ ለመውሰድ በማሰብ እዚያው ጥላው ለመሄድ ትወስናለች። ይሁን እንጂ በነጋታውም ሰርጀንትን ከዚያ የመቃብር ስፍራ ንቅንቅ ሊያደርገው የሚችለው ምክንያት አልነበረም። ለቀጣዮቹ ቀናትም ቢሆን የታማኙ ውሻ ከጌታው መቃብር ላይ ሊነቃነቅ አልቻለም። በሀሳቡ መጽናቱን ያወቀችው ሼሊ በቀን ሁለት ጊዜ ወደ መቃብር ስፍራው እየመጣች ሰርጀንት መብላትና መጠጣቱን እያረጋገጠች ትሄድ ነበር። ከለታት አንድ ቀንም ሰርጀንት እንደ ለማዱ ጌታውን በመጠበቅ ላይ ሳለ አንድ ሻን የተባለ የቅድሞ የያን ጓደኛ አበባና ለውሻው ምግብ በመያዝ ወደ መቃብር ስፍራ ይመጣል። ነገር ግን የሻን ወደ ቦታው እንደደረሰ ሰርጀንት ከረጅም ቀናት በኋላ ከመቃብሩ በመነሳት በጎዳናው ላይ የሰማቸውን ሁለት ድምጦች ተከትሎ መሮጥ ይጀምራል። በድንገት በተፈጠረው የውሻው ሁኔታ ግራ የተጋባው ሻንም ውሻውን በድንገት ያበሳጨውን ነገር ለማየት ሲል ተከትሎ መሄድ ይጀምራል። በሚያስገርም ሁኔታ በጎዳናው ላይ በ ለፍ ላይ የነበሩት ያንን የገደሉት ሁለቱ ወንጀለኞች ነበሩ። እናም አሳዳጊውን የገደሉትን ሰዎች እንደተመለከተ ደሙ የፈላው ሰርጀንት በድንገት የአንዱን እግር በመንከስ ጥቃት ማድረስ ይጀምራል። ወንጀለኛውም በድንጋጤና በህመም ስሜት በመሆን እራሱን ሊከላከል ቢሞክርም ነገር ግን ለአመታት ያክል የፖሊስ ስልጠና ከወሰደውና ተራ ውሻ ካልሆነው ሰርጀንት ማምለጥ አልቻለም። ሁለተኛው ወንጀለኛ የአጋሩን መያዝ ሲመለከት ወዲያው ለማምለጥ ቢሞክርም ነገር ግን በቦታው በነበረው ሻን ምክንያት በቁጥጥር ስር ይውላል። እናም ብዙም ሳይቆይ ለተወሰኑ ጊዜያት ያክል ያደረጉትን አድርገው በሰላም ሲንቀሳቀሱ የነበሩት ወንጀለኞች ወደ ዘብጥያ ቢወርዱም ሰርጀንት ግን በዚህ ሰላም ከማግኘት ይልቅ ተመልሶ ወደ ሻን ከመሄዱ በፊት ለመጨረሻ ጊዜ ወደ አሳደጊው መቃብር በመምጣት ሊሰናበተው መረጠ። ሰርጀንት የያን ገዳዮች በመጨረሻ በመያዝ የጌታውን ነፍስ ፍትህ እንድታገኝ አድርጓል። እናም እነዚያ ሰዎች አንዴ ከተያዙ በኋላ ሰርጀንት በየቀኑ ወደ ያን መቃብር መምጣቱን በማቆም ከሼሊ ጋር ቀሪ ህይወቱን መኖር ጀመረ። አንዳንድ ወዳጅነቶች የሚያስፈልጋቸው ሁለት ተመሳሳይ ሰውነትን ሳይሆን ሁለት የሚዋደዱ ልቦችን ብቻ ነው። በሰውና በውሻ መካከል በምድራችን ላይ የነበሩ አስገራሚ ወዳጅነት ታሪኮችን ብናደምጥም ነገር ግን ሰርጀንት ለአሳዳጊ የሚከፈል መስዋዕትነትን አሳይቶናል ብለን እናምናለን። እናንተስ ከዛሬው ታሪክ ላይ ምን ተምራችሁ ይሆን? መልሱን በኮሜንት መስጫው ላይ ያሳውቁን። የዛሬውን ቪዲዮ እዚህ ላይ ያበቃን። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።